ጤና ይስጥልኝ ሰባት ሰዓት ሆኗል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዙሃንነትና የህዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ፣ አብራችሁን ቆዩ። ታላቁ የኢትዮጵያ የህዳሴ ግድብ ግንባታ የምስራቅ አፍሪካ ትልቅ ሀብት በመሆኑ የቀጠናው ሀገራት ፕሮጀክቱን በገንዘብ ሊደገፉ እንደሚገባ ተገለጸ። በግድቡ ዙሪያ በጅቡቲ የኢትዮጵያ ኤምባሲ ለኢጋድ አባል ሀገራት አምባሳደሮችና ዲፕሎማቶች ያዘጋጀው የግንዛቤ ማስጨበጫ መድረክ ተካሂደዋል። መድረኩን የተከታተለው ሪፖርተራችን አማኑኤል አቢ ተጨማሪ ዘገባ አለው። በጅቡቲ የኢትዮጵያ ኤምባሲ ያዘጋጀውና በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ያተኮረው ውይይት የኢጋድ አባል ሀገራት አምባሳደሮችና ሌሎች ዲፕሎማቶች የተሳተፉበት ነው። በመድረኩም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት ስኬቶች፣ እንዲሁም ከታችኞቹ የተፋሰሱ ሀገራት ጋር ባለው ግንኙነት ዙሪያ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። በጅቡቲ የኢትዮጵያ አምባሳደር ሻሜቦ ፊታሞ ግድቡን እውን ለማድረግ በሀገር ውስጥና ከሀገር ውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን እያደረጉ ያለውን ድጋፍ አንስተው ከፕሮጀክቱ ተጠቃሚ የሚሆኑ የምስራቅ አፍሪካ ሀገራትም በቦንድ ግዥ በመሳተፍ ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። በሁሉም መንገዶች የማይቆራረጥ ድጋፍ እንዲኖር ጥሪ አቅርባለሁ። ማለትም በገንዘብ በፖለቲካም፣ ስነ ልቦናዊና ዲፕሎማሲያዊ መንገዶች ይህ ፕሮጀክት በቀጠናው የኢኮኖሚ ትስስርን የሚያዳብርና ለህዝቦቻችንም የተሻለ ህይወትን የሚያጎናጽፍ ፕሮጀክት እንደመሆኑ እስከ መጨረሻ አብራችሁ እንድትሆኑ ጥሬን አቀርባለሁ። የምስራቅ አፍሪካ በይነ መንግስታት ኢጋድ ዋና ጸሐፊ ማህቡብ ማሊም ከኢቢሲ ጋር በነበራቸው ቆይታ ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ለአፍሪካ በተለይም ለምስራቅ አፍሪካ እያበረከቱት ያለ ስጦታ ብለውታል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የኢትዮጵያን ፕሮጀክት ብቻ ሳይሆን የምስራቅ አፍሪካ ቀጠናም ጭምር ነው ለዲያስፖራውም እንዲሁ ይህ ፕሮጀክት ኢትዮጵያውያን ለቀጠናው ያበረከቱት ስጦታ ነው ዋና ጸሐፊው የቀጠናው ሀገራት ለፕሮጀክቱ እያደረጉ ያለው የፖለቲካ ዲፕሎማሲያዊና ስነ ልቦናዊ ድጋፎች ጥሩ ደረጃ ላይ እንደሆኑ ገልጸው በቀጣይ ይህ ድጋፍ በገንዘብ ደረጃ መሆን እንዲችል የሁሉም ሀገራት መንግስታት የቤት ስራ ነው ብለዋል ሶ ፋር ዘ ሰፖርት ኦቭ ዘ ኔይበሪንግ ካንትሪስ ፎር ዚስ ፕሮጀክት ኢዝ ኤክሰለንት። እስካሁን ከጎረቤት ሀገሮች የሚደረጉ ድጋፍ እንከን የለሽ ነው። እንደ እኔ አባል ሀገራቱ የገንዘብ ድጋፍ ማድረግ ቢጀምሩ ፕሮጀክቱን የበለጠ ማገዝ ይችላሉ። ይህ ሁላችንም የምንወስደው የቤት ስራ ነው። ሕዝባችንን በማነሳሳት ድጋፍ ልናሰባስብ ይገባል። በሀገሪቱ በተለያዩ ክፍሎች እየተገነቡ ለሚገኙ የተቀናጁ የግብርና ምርቶች ማቀነባበሪያ ፓርኮች ግባት የሚሆን ምርት በመጠንም በጥራት ማዘጋጀት ቅድሚያ ሊሰጥ ይገባል ተባለ። ይህን ለማስፈጸም የአራት ዓመት እቅድ ተዘጋጅቷል። በኢትዮጵያ አራት ክልሎች የተቀናጀ የግብርና ምርቶች ማቀነባበሪያ ፓርኮች ግንባታ እንቅስቃሴው ተጀምሯል። እነዚህ ፓርኮች በዋነኝነት የግብርና ምርቶችና የእንስሳት ውጤቶች ላይ እሴት ጨምሮ ለሀገር ውስጥም ይሁን ለውጭ ገበያ ማቅረብ ዓላማቸው ነው። ይህ እንዲሳካ የሰብልም ይሁን የእንስሳት ውጤቶችን በከፍተኛ መጠን ለፋብሪካዎቹ መቅረብ ይኖርባቸዋል። የሀገሪቱ የግብርና ምርት እያደገ ቢሆንም የምርት አቅሙና የፋብሪካዎቹ ፍላጎት ግን አሁንም አይመጣጠንም ተብሏል። በቀጣይም የሰብል ምርቱም ሆነ የእንስሳት ውጤቱ እንዴት ማሳደግ ይቻላል የሚል የአራት ዓመት ዕቅድም በእርሻና ተፈጥሮ ሀብት ሚኒስቴር እንዲሁም በእንስሳትና አሳ ሀብት ሚኒስቴር ተዘጋጅቷል። የመስኖ ልማት ላይ ማተኮር፣ አርሶ አደሩ ገበያ ተኮር በሆኑ መልኩ የተመረጡ ሰብሎች ላይ እንዲያተኩር ማድረግ፣ ከአነስተኛ ማሳዎች ባለፈም ሰፋፊ እርሻዎች ላይ ማልማት ወይም ሜካናይዜሽን፣ የእንስሳትን ጤና በዘመነ መልኩ መጠበቅ፣ እንዲሁም የሰብል በሽታና ተባይን በተደራጀ መልኩ መቆጣጠር በእቅዶቹ ተካቷል። በእቅዱ ዙሪያ ከፌዴራል እንዲሁም ከክልል የተውጣጡ የዘርፉ ኃላፊዎች ውይይት አድርገዋል። ጂቲፒ ዋን ገምግመን ስንመጣ ከ50 ፐርሰንት በታች የምግብ ኢንዱስትሪዎች እየሰሩ ያሉት አሁንም ሆኖ፣ በቅርቡ የተጠናው ጥናትም እንደዚሁ ነው። ጥሬ እቃ የለም በቂ ሆነ ኢቭን ላሉት ኢንዱስትሪዎች ነው እያልን ያለ ነው። አሁን ስንመለከት እንስሳት ከአምራቹ አርሶ አደር ወደ ይሁን ማዕከላዊ ገበያ የሚጎበዝበት ሲስተም አንድ ቲካል የሆነ በክነትም አለው ሞት አለው ኳ የኳሊቲ ችግር አለው። ነገር ደግሞ ወደ ኢንዱስትሪ ስትመጣ የኢንዱስትሪ ምርታችን ኳሊቲ የሚቀንሳል። ይሄ ያ አሁን ያሉን የፍትሄዎች አደረጃጀቶችን እንደው በግልጽ ነው የምናጋቸው ይህን ሊሸከሙ በሚችል መልኩ ነው ወይ ያሉ ብሎ ለመውሰድ በጣም ነው የምንቸገረው። ከወረቀታችን በዘለለ ውስጣቸው አይሸከሙም። ይሄ ያለንን እውቀት ያለንን ቴክኖሎጂ ያለንን አሰራር ሙሉ በሙሉ ተግባራዊ ማድረግ አለብን ብለን ይዘን የያዝነውን እየጣለን ሌላ አዲስ ኤክስፕሎር እናደርግ። የያዝነውን እስከ መጨረሻው ድረስ ተግባራዊ እያደረግን የጎደለንን ደግሞ በምርምር የጎደለንን የእኛ ምርምር ካልቻለ ሾፕም እስከ ማድረግ ድረስ ለዚህ ተብሎም ብቻም ሳይሆን ኢንዱስትሪው ምንድን ነው የሚፈልገው የሚለው ላይ ስራ መስራት አለብን ብለን አሳይመንት ሰጥተን፣ ኢንዱስትሪው ምንድን ነው የሚፈልገው፣ ቲማቲም ከሆነ ምን አይነት ምን አይነት የቲማቲም ዝርያ፣ ስንዴ ከሆነ ምን አይነት የስንዴ ዝርያ ምርምራችንም ኦሪንትድ እንዲደረግ ይህ አስተሳሰብ ተይዘው እቅዱ የተሰጡትን ግብአቶች አካቶ በፍጥነት ወደ ስራ ይገባልም ተብሏል። ድርቅ ከተከሰተባቸው አካባቢዎች አንዱ የምዕራብ ሀረርጌ ዞን ነው። በዞኑ ድርቅን በዘላቂነት ለመከላከል የመስኖ ልማት ስራ በትኩረት እየተከናወነ ነው። የአካባቢው አርሶ አደሮች ድርቁን የበለጠ ለመቋቋም በዘመናዊ መስኖ ስራ የመሳተፍ ፍላጎት እንዳላቸው ለኢቢሲ ተናግሯል። በስፍራ የሚገኘው ባልደረባችን ሙባረክ መሀመድ ተጨማሪ መረጃ ላይ ያደርሰን በቀጥታ መስመር ተገኝቷል። ሙባረክ መረጃን መቀጠል ይችላለ። አመሰግናለሁ አንተነህ። እንግዲህ እንደሚታወቀው ድርቅ ከተከስተባቸው የሀገሪቱ አካባቢዎች መካከል አንዱ የምዕራብ ሀረርጌ ዞን ነው። እንግዲህ በዞኑ ድርቁን ለመቋቋም የተለያዩ ምግብና ምግብ ነክ እርዳታዎች እየተከፋፈሉ ነው የሚገኙት። ይሁን እንጂ ግን ድርቁን በዘላቂነት ለመቋቋም ዋነኛ መሳሪያ ተደርጎ የተወሰደው የመስኖ ልማት እንቅስቃሴም በስፋት እየተካሄደ ነው የሚገኘው። እንግዲህ ከበስተጀርባ እንደምትመለከተው አካባቢው፣ የአሁን ያለንበት አካባቢ በራሱ ድርቅ የተከሰተበት አካባቢ አይመስልም። እጅግ በጣም አረንጓዴ ገጽታን የተላበሰ አካባቢ ነው። እናም እኛም ትላንትና በአንጫር ወረዳ በዞኑ የድርቁን በዘላቂነት ለመከላከል እየተሰሩ ያሉ ስራዎች ምን ይመስላሉ? በማለት በተለይ ከመስኖ ልማት አንጻር የቃኘናቸው ቀበሌዎች አሉ። በቀበሌዎቹም ተገኝተን አርሶ አደሮችን አነጋግረን ነበር። አርሶ አደሮቹ ድርቁን በዘላቂነት ለመከላከል የመስኖ ልማትን በስፋት እያከናወኑ ቢሆኑም ግን ዘመናዊ የመስኖ ልማትን ማከናወን ባለመቻላቸው በስፋት ከዘርፉ ተጠቃሚ መሆን አለመቻላቸውን ነው የሚናገሩት። እስኪ አርሶ አደሮቹ ያሉንን ተከታትለን እንመለስ። ጀልሴ ያዳክናንገ በባህላዊ መንገድ የመስኖ ልማትን ማከናወን የልፋታችንን ያህል ውጤታማ ሊያደርገን አይችልም። በዘመናዊ መንገድ ማልማት ብንችል ኖሮ አሁን ከምናገኘው ውጤት በላይ ማግኘት እንችላለን። አሁን ያለብን ችግር የውሃ ማውጫ ሞተርና ዘመናዊ የመስኖ ፕሮጀክቶች እጥረት ነው። በጥሩ ሁኔታ ነው የመስኖ ልማቱን እያከናወንን ያለ ነው። ይሁን እንጂ ዝናብ ሲጠፋ በአካባቢያችን ያሉ ወንዞች ስለሚደርቁ በሀገራችን ላይ እንቅፋት እየፈጠረብን ነው፣ ጉድጓድ ቆፍረን ውሃ እንዳናወጣ። የዘመናዊ መስኖ መሳሪያዎችም እጥረት አለብን። እንግዲህ አንተ ከአርሶ አደሮቹ ንግግር እንደተረዳ ነው በመስኖ ልማቱ በስፋት ለመሳተፍ ቢፈልጉም ግን በዞኑ ዘመናዊ የመስኖ ልማት እንቅስቃሴዎች በስፋት ባለመካሄዳቸው የበለጠ ተጠቃሚ መሆን አለመቻላቸውን ነው የነገሩንና እንደው በአጠቃላይ በዞኑ ዘመናዊ የመስኖ ልማት እንቅስቃሴዎችን በስፋት ለማከናወን ምን ታቅዷል? በማለት እዚህ አጠገቤ እንግዳ ይዤ ቀርብ ያለው አቶ አህመድ ዩሱፍ ይባላሉ። የምዕራብ ሀረርጌ የዞን ምክትል አስተዳዳሪና የግብርናና ተፈጥሮ ሀብት ልማት ጽህፈት ቤት ኃላፊ ናቸው። ከሳቸው ጋር ቆይታ አድርጋለሁ። አመሰግናለሁ አቶ አህመድ እንግዲህ አርሶ አደሮች በስፋት የመስኖ ልማት እንቅስቃሴ ለማከናወን ዘመናዊ የመስኖ ልማት እንቅስቃሴን ባለማከናወናችን የበለጠ ጠቃሚ መሆን አልቻልም የሚል ሀሳብ ነው ያላቸውና ዞኑ ይህንን ችግር ለመፍታት ምን አይነት እርምጃዎችን ወስዶ እየሰራ ነው የሚገኘው? በዞናችን ያለው ሁኔታን ብናየው የመስኖ ልማትን ከማስፋፋት ህብረተሰቡ በባህላዊ የመስኖ ልማት ሁኔታ ነው የምንጠቀመው ኦልሞስት በዞናችን ወደ 110 ሺህ ሄክታር የሚሆን በመስኖ ልማት መልማት የሚችል ነው ከዚህ ውስጥ በዘንድሮ አመት 93 ሺህ የሚሆኑ አካባቢ በመስኖ ልማት ተጠቃሚ የሆኑበት ሁኔታ ነው ያለው ይሄ ባህላዊ የመስኖ ልማት ነው አብዛኛው ከዛ አንጻር አይተን ይህንን ህብረተሰብ በዘላቅነት ተጠቃሚ ለማድረግ ምርትና ምርታማነትን ከማሳደግ አንጻር ባለው ተጨባጭ ሁኔታ ኤንቫይሮመንቱም ትንሽ ድራውት አታክ የሚሆኑበት ኤሪያዎች ስለሆኑ ከዚህ አንጻር ዘመናዊ መስኖዎችን ከማስፋፋት በኦሮሚያ ደረጃ በፓስ ዲፕ የተያዙ ፕሮግራሞች ስድስት ፕሮጀክቶች ነው ያለ ነው። ከዛ ውጪ በመንግስት ፕሮጀክቶች የተሰሩትን ደግሞ በማስፋፋት ላይ እየተሰራ የሚገኝበት ሁኔታ ነው ያለው። ከዚህ አንጻር አሁን የምናየበት ሁኔታዎችም በአካባቢው ይሄ ዘመናዊ ሳይሆን በባህላዊ የሚጠቀሙበት አካባቢ ነው። ስለዚህ ይህ ህብረተሰብ ብርታማነትን ከማሳደግና ና ህይወታቸውን ኑሯቸውን ለማሻሻል ያላቸው ተነሳሽነት በጣም ጥሩ ደረጃ ላይ ያለበት ሁኔታ ነው ያለው። ከዚህ አንጻር ይህንን ለመቋቋም የሚቻልበት ሁኔታዎች ምቹ የሆኑ ሁኔታዎች እንዳሉ በተለይ በተፈጥሮ ሀብት ልማት ዙሪያ ባለፉት አምስት ዓመታቶች የተሰሩት አመርቂ ውጤቶች የተገኙበት እንዲያውም በውሃ አጠር የሆኑት አካባቢዎች ተራራዎች በመታሰራቸው ውሃ እየወጣበት ያለበት ሁኔታና በትንንሽ ፓምፖች ከመሬት ውስጥ በጥልቅ ጉድጓድ ብቻ ሳይሆን አጭር የሆኑ የመስኖ ጉድጓዶችን በመቆፈር የመስኖ ልማትን እየተጠቀሙበት የሚሆን ደረጃ ያለበት ሁኔታ ነው ያለው። ስለዚህ ይህንን የድርቅ ሁኔታን ለመቋቋም ጥሩ ስራ እየተሰራበት ያለበት ሁኔታ ነው ያለው። በዚህ በተጨማሪ መንግስት በሚያደርገው ድጋፍ መሰረትም የተለያዩ እርዳታዎች ተጋላጭ የሆነ ሕብረተሰብ ነው። ይህ ሕብረተሰብ በዘላቂነት ይህንን የመስኖ ስራን እንዲሁም የተፈጥሮ ሀብት ስራን አገናኝተን የማንሰራ ከሆነ ሕብረተሰቡ ከዚህ አካባቢ ሲፈናቀል ስለነበረ ከብቶቻቸው እያለቀ መሬታቸው ምርትና ምርታማነትን የማይጨምር ልፋት ብቻ የሆነበት ሁኔታ ነው ያለው ማለት ነው። ይህንን ለውጥ አሁን እያየነው ነው ያለ ነው። ለውጡን ዘላቂ ለማድረግ በቴክኖሎጂ የተደገፈ ዘመናዊ የመስኖ ልማትን የማስፋፋት ስራ አሁን በእቅድ ይዘን በሁለተኛው ጂቲፒ ውስጥ ሰፊ ፕሮጀክቶች የታቀዱበት ሁኔታ ላይ ነው የምንገኘው። እጅግ በጣም አድርጌ አመሰግናለሁ አቶ አህመድ። እንግዲህ ተመልካቾቻችን በምዕራብ ሀረርጌ ዞን ተገኝተን ዘመናዊ የመስኖ ልማት እንቅስቃሴ ላይ አርሶ አደሮች በአጠቃላይ የመስኖ ልማቱ ድርቅን ከመቋቋም አንጻር በምን ደረጃ ላይ ነው የሚገኘው ብለን የዳሰስነው የዛሬ ዝግጅታችን ይህንን ይመስላል። አንተ ነው ወደ አንተ ልመልስ። አመሰግናለሁ። እኔም በጣም አመሰግናለሁ። ሙባረክ መሀመድ ከምዕራብ ሀረርጌ ጭሮ ዞላ ድረስከ መረጃ ልዩ ድጋፍ በሚሹ የአርብቶ አደርና ከፊል አርብቶ አደር አካባቢዎች የሚታየውን የትምህርት ጥራት ችግር በመፍታት ትምህርት ሚኒስቴር ትኩረት ሰጥቶ ሊሰራ እንደሚገባ የተወካዮች ምክር ቤት የአርብቶ አደር ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የትምህርት ሚኒስቴር ልዩ ድጋፍ የሚሹ አርብቶ አደር ክልሎችን የ2009 ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግመዋል። የትምህርት ተደራሽነትን ማስፋት፣ የትምህርት ውስጣዊ ብቃትን ማሻሻል፣ መጠና መቋረጥን መቀነስና ድርቅ በተከሰተባቸው አካባቢዎች የተማሪዎች ምገባ ፕሮግራም ላይ የተሻለ ስራዎችን መሰራታቸውን ቋሚ ኮሚቴው በጠንካራ ገምግሟል። ይሁን እንጂ የትምህርት ጥራትን ለማስጠበቅ በትኩረት ሊሰራ እንደሚገባ ቋሚ ኮሚቴው አሳስቧል። በቀጣይም ሁሉም ክልሎች የትምህርት ጥራትን ለማሳደግ በቂ ምሁራንን በማሰልጠና እድሜያቸው ለትምህርት የደረሱ ህጻናትን ወደ ትምህርት ቤት እንዲሄዱ ማድረግ ላይ በትኩረት ሊሰራ ይገባል ብለዋል። ቋሚ ኮሚቴው በአፋር፣ ሶማሌና በንሻንጉል ጉምዝ ክልሎች የተሻሉ ተሞክሮች መኖራቸውም ተገልጿል። ሆኖም በጋምቤላ ክልል የሚታዩ የትምህርት ጥራት ችግሮች መኖራቸው ትምህርት ሚኒስቴር ትኩረት ሰጥቶ እንደሚሰራም ሚኒስትር ዴኤታው ዶክተር ጥላዬ ጌቴ ተናግሯል። ዘገባው የተሰከሽ ምክር ቤት ነው። በደቡብ ምዕራብ ኢትዮጵያ የተከስተው አዲስ የተምሽ ወረርሽኝ በጥቂት ሳምንት ውስጥ በፍጥነት ወደ አጎራባይ ዞኖች እየተዛመተ ይገኛል። ወረርሽኙ በአሁኑ ወቅት ከምባታ ጠምባሮ ዞን ደርሷል። ሪፖርተራችን አማራ ተመስገን በአካባቢው ተገኝቶ ተከታዩን ዘገባ አጠናክሯ እንከታተል ፖል አርሚ ወርም ወይም የአሜሪካን ተምች እየተባለ የሚጠራው ተባይ ከምባታ ጠምባሮ ዞን የደረሰው በአጎራባሽ ዞኖች መከሰቱ በተሰማ በአጭር ጊዜ ውስጥ ነው ተብሏል። የተምቹ ወረርሽኝን ለመከላከል እየዋለ ያለው የጸረ ተባይ ኬሚካል ተባዩን ማጥፋት የሚችለው በቆሎ ገና በቡቃየነት የእድገት ደረጃው ላይ ሳለ ካልሆነ በቀር ከቡቃየነቱ በኋላ የተዛመተን ተምች በዚሁ ኬሚካል ማጥፋት ግን አልተቻለም። አርሶ አደር ዮሐንስ ጣፎም እና ቤተሰቦቻቸውም ወደ በቆሎ ማሳቸው የተዛመተውን የተምች መንጋ በመልቀም ላይ ሳሉ አግኝተናቸዋል። በየሶስት ቀን አሁን እየወጣው እወጥቼ እየገደልኩ ነው ያለው። በእጅ የገደለን አሁን ላይ እድገት እያሳያ ነው። በሱ ላይ እንደገና ክላሳ አድርጋን ስንመለከት በሱ ላይ የለም። ምንም እንኳ የተምች ወረርሽኙ የሚዛመትበት ፍጥነትና ተባዩን በመልቀም ለመከላከል የሚያስችል የቤተሰብ ጉልበት የማይመጣጠን ቢሆንም ለጊዜው ያለው ሁለተኛው አማራጭ ግን ይኸው ብቻ ነው። ለዞንም ለክልልም ለሚያስፈልገው ክፍል ሁሉ ለመንግስት አካላት እየነገርን ነው። አቤተታችን እያሰመን ነው ያለ ነው። እኛም ደግሞ ብናቅስ ወጥተን ዘመቻ ወጥተን እየገደልን ነው ያለ ነው አሁን ተስፋ አድርገን ሰርተናል እንጠቀማለን ብለን ከጥቅም ውጪ እያደረገ ነው ያለው። በቀጣይም ያሰገናል ብዙ ያሰገናል። ግብርናም መንግስትም በዚህ ጉዳይ ላይ ብዙ ክትትል እንዲያደርግልን ነው የምንፈልገው። የዞኑ የእርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ኤልያስ ወለጮ የተባዩን ስርጭት ለመግታት ሁሉንም አማራጮች በመጠቀም ርብርብ እየተደረገ መሆኑን ገልጸዋል። በእኛ ዞን ከገባ አንድ ስድስት ቀን ሆኗል በአሁኑ ጊዜ ሶስት ወረዳ ላይ ገብቷል። አጠቃላይ ሰባት ወረዳዎች ናቸው ያሉት። ወደ 11 ያህል ቀበሌ ላይ ገብቷል በሶስቱም ወረዳ ላይ ማለት ነው። እስካሁን እንግዲህ ለመስፋት እየሞከረ ነው ያለው። ሆኖም ግን ቀድሞ በገባበት አካባቢ የመከላከል ስራ እየተደረገ ነው። የሀላባ ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ ኑር ሳሊያ በበኩላቸው ልዩ ወረዳዋ የከንባታ ጠንባሮ ዞን አጎራባሽ በመሆኗ ወረርሽኙን አስቀድሞ ለመከላከል የሚያስችል የግንዛቤ ስራ እየተከናወነ ነው ብለዋል። አርሶ አደሩ ደረጃ ግንዛቤ ማስጨበጥ ስራዎች ተሰርተዋል። ከዛ ያለፈ ችግር ውስጥ ተከስቶ ከተገኘም ችግሩን ወዳው ለማቋቋም ብዙ ማሳዎችን ሳይደርስ በአጭር እንዲገታ ለማድረግ በአርሶ አደሩም ጋር በአለማዎቹም ጋር የጋራ መግባባት ተፈጥሯል። ክልል ደረጃም በዚህ ደረጃ ኬሚካሎች ተዘጋጅቶ ችግሩ ከተከሰተ በአጭር ጊዜ ውስጥ ደርሶ ይህን እርምጃ ለመውሰድ ዝግጅት እያደረግን እንገኛለን። የደንቢዶሎ ከተማ የንጹህ መጠጥ ውሃ ችግር ተጋልጣለች። ነዋሪዎች ችግሩ በማህበራዊታቸው ላይ ጉዳት እያስከተለ መሆኑ ተናግሯል። በስፍራ የሚገኘው ባልደረባችን ደረጃ ግዛው ተጨማሪ መረጃ ሊነግረን በቀጥታ መስመራችን ላይ ተገኝተዋል። ደረጃ፣ የችግሩን ልክና መፍትሄ ምን እንደሆነ ብትነግረን። አመሰግናለው አንተነ እንግዲህ ደንቢዶሎ ከተማ በ1910 ገደማ ነው የተቆረቆረችው። ይህቺ ከተማ የተለያዩ ኢኮኖሚዎች የሚከናወኑባት ነች። በደቡብ ምዕራብ ኢትዮጵያ ነው የምትገኘው፣ በምዕራብ ኢትዮጵያ ማለት ነው። አጠቃላይ ከተማዋ በአሁን ሰዓት በእድገት ላይ ነው የምትገኘው። ከጀርባ እንደምትመለከቱት በከተማዋ የተለያዩ ግንባታዎች ይካሄዳሉ በመንግስትና በባለ ሀብቶች። እንዲሁም የደምቢዶሎ ዩኒቨርሲቲና የደምቢዶሎ ኤርፖርትም በዚችው ከተማ ነው እየተገነባ የሚገኘው እና የከተማዋ የውሃ አገልግሎት ግን ከከተማዋ ፍላጎት ጋር የተመጣጠነ አይደለም አሁን ያለው የ ውሃ አገልግሎት ለ18 ሺህ ሰው ብቻ አገልግሎት የሚሰጥ ነው። የከተማዋ ነዋሪዎች ቁጥር ደግሞ 65 ሺህ ደርሷል። የከተማዋ ነዋሪዎችን በዚህ ጉዳይ ላይ የውሃ ችግር የዘመናት ጥያቄያችን ነው ሲሉም ነው አስተያየታቸውን የሰጡት። አንተነ ሲ አስተያየቶቹን ተከታትለን እንመለስ። እስ ለምደሎ መጠጠ በእኔ በኩል ምንም ዋጋ የለውም። በቃ አሁን ውሃ እናገኘ አንድ ሁለት ሳምንት ልንሆን ነው። ውሃ የሚባል ነገር የለም ሁሉም ኃይል አንድ ገዝተው ነው የሚጠቀመው። የሌለው ደግሞ የለም። የሌለው ደግሞ ተጎርቶ ነው የሚኖረው። በሁለት ሳምንት ወይም በሶስት ሳምንት ነው የምናገኘ። አሁን ግን ባለው ኮንዲሽን ማለት ነው፣ ባለው ሁኔታ በጣም ከፍተኛ ችግር ነው። ህዝቡ በቃ ምንም ማድረግ ስላልቻለ ትቶታል ማለት ይቻላል። የከተማውና ሪያው ለምሳሌ ቢጠይቁ ስለ ውሃ አታንሱብን ነው የምለው ምክንያቱም የቆየ ነው። እንግዲህ እንደተከታተለው የውሃ ችግር የዘመናት ጥያቄያቸው እንደሆነም ነዋሪዎቹ ገልጸውልናል። ደንቢዶሎ ከተማ ላይ እንግዲህ ይህን ችግር በዘላቂነት ለመቅረፍ የኦሮሚያ ብሔራዊ ክልላዊ መንግስት ባለፉት አመታት ተደጋጋሚ የሶስት የውሃ ጉድጓዶችን በማስቆፈር ወደ አገልግሎት ቢገባም ችግሩ ከፍላጎት ጓር አቅርቦቱና ፍላጎት ሊጣጣም አልቻለም። በ2004 ዓ ም የፌዴራል መንግስት ከአውሮፓ ህብረት ከአውሮፓ ኢንቨስትመንት ባንክና የፌዴራል መንግስት በበጀተው በጀት ለ15 ከተሞች የንጹህ መጠጥ ውሀ ለማቅረብን ስምምነት ተደርጎ ነበረ። ያንን ጨረታ ያሸነፈው የጣሊያኑ ማቴዮሊ የሚባል ኩባንያ ነበረ። ይህ ኩባንያ ደንቢዶሎን ጨምሮ ለአስራ አምስቱ ከተሞች ውኃ ለማቅረብ በሁለት አመታት ለማቅረብ ስምምነት ቢፈጽምም የአስራ አምስቱ ከተሞች ባለመፈጸሙ ውሉ ተቋርጧል። በዚህ ምክንያት የደንቢዶሎ ውሀን ዘላቂ ችግር ለመቅረፍ የነበረው የውሃ አቅርቦት በ ሶስት አመት ዘግቷል፣ ፕሮጀክቱ ማለት ነው። ስለዚህ አሁንም ችግሩ እንደቀጠለ ነው። የከተማ አስተዳደሩ ችግሩን ለመቅረፍ የፈረቃ አገልግሎት ነው የጀመረው። በፈረቃ ለነዋሪው ውሃ ማቅረብ ነው። በአማራጭ ደግሞ በዘላቂነት ደግሞ ይህንን ፕሮጀክት እንዲፋጠን በዞን በክልል ደረጃ ኮሚቴ ተቋቁሞ ለሌላ ኮንትራት ተሰጥቶ እየተሰራ ነው የሚገኘው። ይህ ፕሮጀክት የደንቢ ዶሎ የንጹህ መጠጥ ውሃ ፕሮጀክት በ2010 መጀመሪያ ላይ ይጠናቀቃል ተብሎ ነው የሚጠበቀው። ያኔ የነዋሪው ችግር በዘላቂነት የሚፈታ ይሆናል። ይሄን ይመስላል ያለ መረጃ፣ አመሰግናለሁ ደረጀ። በአዲስ አበባ በአቃቂ ቃሊቲ ክፍለ ከተማ አዲስ ጎማ ተብሎ በሚጠራው አካባቢ ከሌሊቱ 8 ሰዓት ገደማ ሰሌዳ ቁጥር ኮድ 35389 ኢቲ የሆነ ሲኖትራክ የባቡር መስመር ጥሶ በመግባት ተሽከርካሪዎች ወደ ባቡር መስመሩ እንዳይገቡ ምልክት በሚሰጠው መሳሪያ ላይ ጉዳት አድርሰዋል። ግጭቱ የደረሰው ከአቃቂ ወደ ሚኒሊክ አደባባይ በሚወስደው የባቡር መስመር ላይ ነው። በግጭቱ በሰው ሕይወትም ሆነ በባቡር ላይ ያደረሰው አደጋ አለመኖሩን የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ ትራፊክ ጥበቃና ቁጥጥር ቡድን መሪ ዋና ሳጅን ቶፊክ ከማል ተናግረዋል። የአደጋው መንስኤ በመጣራት ላይ እንደሚገኝ የገለጹት ዋና ሳጅን ቶፊክም ለግጭቱ በፍጥነት ማሽከርከር መንስኤ መሆኑን የሚያመላክቱ ሁኔታዎች መኖራቸውን ገልጸዋል። የኢትዮጵያ ምድር ባቡር ኮርፖሬሽን የባቡር አገልግሎቱ በግጭቱ ሳቢያ ከማለዳ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ተቋርጦ እንደነበር ተናግሯል። የኮርፖሬሽኑ የሕዝብ ግንኙነት ዳይሬክተር አቶ ደረጃ የተፈራ በግጭቱ የደረሰው የመሳሪያ ጉዳት ግምቱ 500 ሺህ ብር እንደሚደርስ ገልጸዋል። ይሁን እንጂ ከረፋዱ አራት ሰዓት በኋላ ባቡሮቹ የተለመደ አገልግሎታቸውን እየሰጡ እንደሚገኙ ተናግሯል። ዘገባዊ ሪፖርተራችን ብሩክ ተስፋይ ነው ኢቢሲ። በዚህ አጋጣሚ አሽከርካሪዎች ለባቡሩ ከፍተኛ ጥንቃቄ እንዲያደርጉ ማሳሰብ ይወዳል። ወደ ሌላ ዜናዎች አልፋለሁ። የአምቦ ከተማ ነዋሪዎች የውስጥ ለውስጥ መንገድ ተደራሽ ባለመሆኑ ለተለያዩ ችግሮች መጋለጣቸውን ተናግረዋል። የአምቦ ከተማ ልማትና ቤቶች ጽሕፈት ቤት የችግሩ ምንጭ በበጀት እጥረት መሆኑ ተናግረዋል። የሞገስ ተጨማሪ አለው። በአምቦ ከተማ የሚገኙ የውስጥ ለውስጥ መንገዶችን ለነዋሪዎች ምቹ ለማድረግ የከተማ አስተዳደሩ የተለያዩ ጥረቶችን እያደረገ ነው። በዚህ መሰረትም ባለፉት ሰባት ወራት ሰባት ነጥብ አንድ ኪሎ ሜትር የውስጥ ለውስጥ መንገድ በኮብልስቶን በቀይ አሸዋ እና በሌሎች ግብአቶች መሸፈኑን ከከተማዋ አስተዳደር የተገኘ መረጃ ያመለክታል። ይሁን እንጂ ያነጋገርናቸው ነዋሪዎች በአካባቢያቸው የውስጥ ለውስጥ መንገድ ባለመዘርጋቱ ለተለያዩ ችግሮች መጋለጣቸውን ነው የሚገልጹ። ነዋሪዎቹ በተወሰኑ አካባቢዎች ያሉት የውስጥ ለውስጥ መንገዶች የጥራት ችግር እንዳለባቸውም ተናግረዋል። አዋሮ በጣም አስቸጋሪ ነው በጣም ከምልህ በላይ አቧራው በጣም ያስቸግራል። ኮብል ቢሰራ ኖሮ የተሻለ ነበር። የሮባማ ክረምት ክረምት ሲመጣና ዝናብ ሲዘንብ እንኳን መኪና ሰውን በዚህ አያልፍም። እናም እንቅስቃሴያችን ተገድቧል። ዳላ ያለው ድንጋይ ያለው ቆሻሻ እንደገና የእግር መንገድ የለውም። ገንዘብ እያዋጣን ግብር እየገበር ሁሉንም ነገር መንግስት የሚጠይቀን ሁሉ አስተካክሌን እየከፈል ለምንድን ነው? ዜሮ እንደ ከተማው ስፋት ብዙ ያስፈልገናል፣ ባጀትም ያስፈልገናል፣ ስራውን ብዙ ይጠብቀናል። ያም ሆኖ ግን እኛም ሁኔታውን እያየን ባለን አቅም መሰረት ባለን ሪሶርስ ከተማው ያለው ሪሶርስ አለ፣ ማኪኖች አሉት እዚህ የከተማው ማሽኖች፣ በሱ ተጠቅመን የህዝቡን ጥያቄ ለመመለስም ያው በተቻለ መጠን እየተንቀሳቀስ ነው። ምክትል ስራ አስኪያጁ በከተማዋ ያሉት የኮብልስቶን መንገዶች የጥራት ችግር ከመሬቱ ባህሪ የሚመነጭ ነው ይላሉ። የአምቦ ከተማ አፈር ያን ኮብልስቶን የማስተናገዱ ሁኔታ ትንሽ ከባድ ነው። አፈሩ ከውስጥ ንፋስ ይገባል፣ ይንሸራሸራል፣ ይለቀቃል። አፈሩ ራሱ የኮትቻ አፈር ነው፣ ይንሸራሸራል። በተፈጥሮ ማለት ነው። ያ ኮብልስቶን ሲሰራ በራሱ ኤርዝ ወርክ እንደ አስፋልት መሰራት ይፈልጋል። መጀመሪያ ራሱ ኤርዝ ወርኩ ሲሰራ በአስፋልት ስታንዳርድ መሰራት አለበት። ኮብልስቶኑ እድሜ እንዲኖረው ለማድረግ ማለት ነው። ያ ለመስራት ደግሞ ካፒታል ይጠይቃል። ትንሽ ካፒታል ስለሚጠይቅ አሁን እየተሰሩት ተሰርቶ ያሉት ኮብልስቶኖች በብዛት ሲታዩ ሶስት አመት አራት አመትም ያላገለገሉ ግን የለቀቁት እንዲህ ይታያሉ በውጪ ማለት ነው። ያ ከመሬቱ አንዱ ችግሩ ከመሬቱ የተነሳ ነው። ከአፈሩ ባህሪ ማለት ነው። በየጊዜው የመከታተልን በዛን ጊዜ ክፍተት አለሁ። የውስጥ ለውስጥ መንገዶቹን ለመዘርጋት በሚደረገው ጥረት ህብረተሰቡ እያደረገ ያለውን ትብብር እንዲቀጥልም ምክትል ስራ አስኪያጁ ጠይቀዋል። ለኢቢሲ እዮብ ሞገስ፣ አምቦ። ዜናው አበቃ። አንተነህ ደግፌ ነኝ። በሰላም ዋሉ።